ተመልካቾቻችን በመከታተል ላይ የምትገኙት እናት የማስታወቂያ ስራዎች ድርጅት ከጂቲቪ ኢትዮጵያ ጋር በመተባበር የሚያቀርብላችሁን ብራናን ነው። ቀደም ሲል ባቀረብነው የልባት ዝግጅታችን እንደተዝናናችሁልን ተስፋ እናደርጋለን። አሁን የመጨረሻ ክፍል ዝግጅት ወዳደረግነው ልናመራ ነው። ይህም ዝግጅት በባለፉት ሳምንታት ንባቦቻችን ባልደረባችን በፍቃዱ አባይ ከመጋቤ ሐዲስ ሮዳስ ታደሰ ጋር በተለያዩ ጉዳዮች ያደረገውን ቆይታ ማቅረባችን ይታወሳል። ዛሬም የዚህኑ ዝግጅት ቀጣይ ክፍል ዘንላችሁ ቀርበናል። በያላችሁበት መልካም ቆይታን ታደርጉ ዘንድ ጋበዝን። ማንበብ ሙሉ ሰው ያደርሳል። መልካም ደስ የሚሉና ኢትዮጵያዊነትን የሚያነሳሱ የኛ የነበሩ ሴቶች ግን አሁን ለሌላው ዓለም ሰተነው የሌሎች ያደረግ ናቸው የሚያስቆጩን ሀብቶቻችን ላይ ነው። መጋቤ ሐዲስ ሮዳስ ታደሰ እየተናገሩ ያሉት አሁንም ደግሞ እንቀጥላለን። ሜትሮሎጂም ላይ ወይም ደግሞ የአየር ትንበያን በለው የአየር ጠባይ ትንበያን በለው እሱም ላይ በጣም የረቀቀ እውቀት የረቀቀ ትንታኔ ነበራቸው ኢትዮጵያውያን። እሱንም ደግሞ እንደዚሁ በግዕዝ መጽሐፍቶቻችን ላይ አስቀምጠውልን ትተውልን ምን ያህል ስራ ሰርተው እንደሄዱ የሚያስገነዝቡ መልእክቶችን አስቀምጠውልናል እና ስ አጠር ባለ መልኩ እሱን የምናየው መልካም ይመስለኛል። አጠር ባለ መልኩ እንዲያው እንጂ የስነ አየር ይሄ በአየር ላይ፣ በነፋስ ላይ፣ በመብረቅ ላይ፣ በነጎድጓድ ላይ፣ በበረድ ላይ፣ በትነት ላይ ብንነጋገር ራሱን ችሎ ከሁለት ሰዓት ከሶስት ሰዓት በላይ ልናወራበት እንችላለን። ግን ያለን ደቂቃ አጠር ያለ ስለሆነ እስቲ ወደ አስር ደቂቃ ባጭሩ እናስቀምጥ። ስለ ሳይንስ ወይም በዓለም ላይ ያለው የሳይንስ ጥናት በተለይ የዝናብን አዘናነብ የውሃን ዑደት እየተነነ ወደ ላይ ወጥቶ ኤቫፖሬሽን እየተነነ እንደገና እንደሚዘንብ የታወቀው በአስራ ሰባተኛው መቶ ክፍለ ዘመን ላይ ነው። ለምሳሌ ከተመራማሪዎቹ ብንነሳ እነ ፓዮሬ ፔራውልት እነ ኤድሜ ሜሪዮቴ እነ ኤድመንድ ሃሌ እና ሌሎች ሳይንቲስቶች በ17ተኛው መቶ ክፍለ ዘመን ላይ ከውቅያኖስ እየተነነ ወደ ላይ ወጥቶ እንደገና እንደሚዘንብ ያረጋገጡት በ17ተኛው መቶ ክፍለ ዘመን ነው። ነገር ግን ኢትዮጵያውያን በ14ተኛው መቶ ክፍለ ዘመን ከነሱ 300 ዓመት ቀደም ብለው ለምሳሌ ያህል ብንጠቅስ ከ1357 እስከ 1417 ዓ ም የነበረው ኢትዮጵያዊ ሊቅ አባ ጊዮርጊስ ሰጋስጫ የሚባለው ታላቁ ሊቅ ሰዓታት በሚል መጽሐፉ ላይ ምን ይላል? በተነጊሜ ረቂቅ ረቂቅ በሆነ በደመና ትነት ላይ ዛያቁሮ ለማይ ውሃውን የሚቋጥር የአርጎም ቀላይ ከውሃው ደግሞ ቋጥሮ ከውሃው ወደ ላይ ይዞት የሚወጣ ወያወሎ ዶምኖ ሰማይ በሰማይ መስኮት ውስጥ እንደገና የሚያዘንብ ይላል። ተመልከት እንግዲህ ምንድን ነው የምንረዳው? የትነት ዑደቱን እንረዳለን። ዑደቱን እንረዳለን። የሚገርመው ዶክተር ሄሪ ሪመር የተባለ አንድ ተመራማሪ እንደገለጠው በየአመቱ በምድር ላይ አለ ሁለት መቶ ሰማንያ ስድስት ሺህ ኪዩቢክ ውሃ ወደ ባህር ይፈሳል። ግን የት ይገባል ነው አሁን ጥያቄ ነበረው ለአለ አሁን ለምሳሌ እንግዲህ እንግዲህ እስከ 7509 ነው አሁን ያለንበት አመት አለም ብለን በኢትዮጵያ ብናሰላ እንኳን እንግዲህ እስካሁን በሚገርም መልኩ 2 ቢሊዮን 147 ሚሊዮን 574000 ኪዩቢክ ውሃ ከሰማይ ወርዷል ማለት ነው። ግን የት ነው የሚሄደው? የት ነው የሚገባው? ውቅያኖሱ ስንዝር እንኳን አልጨመረም። ያው ነው ይሄ ግን የት ገባ የሚለው ነገር እንቆቅልሽ ነበረ። እንደና አባ ጊዮርጊስ የመሳሰሉ ሊቃውንት ግን ወደ ላይ ተመልሶ እንደሚወጣ በትነትን መልኩ እንደገና ደግሞ በሰማይ ላቦት ሆኖ ቅዝቃዜ ሲሰማው እንደገና ወይ ውሃነት ወይም ዝናብነት እየተለዋወጠ ተመልሶ ምድርን እንደሚያጠጣት መልስ ጽፈውልናል እና የትነትን ነገር ጭምር ኢትዮጵያውያን ሊቃውንት እንግዲህ በጣም ይገርማል። ለምሳሌ እንኳን የሚሲሲፒ ወንዝ እስካሁን በአማካይ 518 ቢሊዮን ጋሎን ውሃ በየ 24 ሰዓት ወደ ሜክሲኮ ባህረ ሰላጤ ያፈሳል። ግን የት ነው የሚገባው ስንል ተመልሶ ወደ ላይ በምን በትነት መልኩ ይወጣልና በተነጊሜ ረቂቅ ብሎ ደራሲው አባ ጊዮርጊስ ጽፎልናልና በጣም የሚገርም ነው። ስለ ነፋስ ውደቶች ምሳሌ ለምሳሌ የአየር ሁኔታ የሚለዋውጡ ሰው ሰራሽ ምክንያቶች አሉ። የዓለም ሙቀት መጨመር፣ ይሄ ኦዞን መሳሳት፣ የካርበን ልቀት፣ የመርዛማ ጭስ መብዛት ይሄ ሁሉ አለ። ደግሞ ተፈጥሯዊ ምክንያቶች ደግሞ አሉ። የዛ ነው ያለ ሰው ሰራሽ ምክንያቶች እንዳሉ እነዚህም ደግሞ ሄኖክ ከጻፋቸው ከአስራ ሁለቱ ነፋሳት ጋራ እንደሚያያዙ በተለይ ከስምንቱ የጥፋት ነፋሳት ጋራ እንደሚያያዙ ጭምር በስዕል ጭምር በብራናቸው ናቸው ላይ ስሎ በማሳየት ጭምር ኢትዮጵያውያን ተራቀው አልፈዋል። ስለ ነፋሳት ዓለም ሌላው ስለ መብረቅና ስለ ነጎድጓድ ነው። መብረቅ ኬት ነው የሚመጣው? ነጎድጓድ ኬት ነው የሚመጣው? ኢትዮጵያውያኑ ራሳቸው መልስ ሰጥተዋል። ለምሳሌ ደመና ና ደመና ሲጋጭ ከውስጡ እንደ ቅቤ እንደሚወጣ ይልቁሉ፣ ደግሞ ወይ በርቁ ለበረከታት ብልጭታው ለበረከት እንደሆነ ይጽፋሉ። አሁን ዛሬ ብልጭ ባለ ጊዜ በቃ የመደናገጥ የመፍራት እንጂ ጥቅም እንዳለዋል እና ብልጭ ሲል አዝሪት፣ አትክልት፣ እጽዋቱ እንደሚያብቡ እንደሚያፈሩ በሥነ ፍጥረት መጻሕፍቶቻቸው ላይ ጽፈዋል። አሁን ዓለሙ ደርሶበት ምናለ መብረቅ ብልጭ የብልሽታው ናይትሬት የሚባል ጨረራ ያመነጫ ያ ደግሞ ለእጽዋቱ መፋፋት ራሱን የቻለ ጉል ድርሻ ያለው ብሎ የብልሽታውን ጠቀሜታ ጭምር ጽፏል። እና ስለ መብረቅ ስለ ነጎድጓድ እጅግ እጅግ ብዙ ነገር መናገር ይቻላል። ሌላው ስለ በረድ ባጭሩ ብናነሳ እንግዲህ በእኛ ብዙም ባይሆንም እየተወረወረ ክብ ክብ ሆኖ ይወርዳል። ብዙ አይዘንብም በኢትዮጵያ። ነገር ግን በተለይ በአውሮፓ በስዊድን በኖርዌይ እስካንዲኔቪያን ሀገሮች በጣም ደግሞ የሚገርም የበረዶ አወራር ጥቃቅን ሆኖ ይወርዳል። ግማሹ ንጣቱን ያደንቃል፣ ግማሹ አወራረዱን ያደንቃል፣ ግማሹ ደግሞ እየተሽከረከረ ይጫወትበታል። የበረዶ መንሸራተቻ አድርጎታል እና ኢትዮጵያውያን በረዶ ሲሆን ትልልቅ ቋጥኝ እንደሚያህል ኋላ ግን እየተፈረካከሰ እንደሚበታተን ጭምር ከመጽሐፍ ጋር ስለ በረዶ ሀብት ጭምር ጽፈዋል። ለምሳሌ ይህን ያሉት በተለይ በኢዮብ መጽሐፍ ላይ ተነስተው ነው። ምዕራፍ 38 ላይ ወደ በረዶ ቤተ መዛግብት ውስጥ ገብተሃል ይላል እና ከበረዶ የሚገኝ ሀብት እንዳለ አውቀዋል ማለት ነው። ግን አለመታደል ሆኖ ከእኛ ቀድሞ የመረመረው ፍራንክ ቲሸት የሚባል አንድ ዶክተር ነው ከረጋ በረዶ ና ከዝናብ ውሽንፍር ከሚገኙት ቅንጣት በረዶ የሚገኘውን ሀብት አስልቷል እና ወደ 17 አመት ነው ያለማቋረጥ በረዶ ነው የመረመረው እና ከበረድ ምን አገኘ መሬትን ማዳበር የሚችል ናይትሮጅን የሚባለው አየር ከረጋ በረዶ ና ከዝናብ ውሽንፍር ወይም ከቅንጣት በረዶ እንደሚገኝ አረጋገጠ ና በተለይ መሬትን የሚያዳ ብሩ እና አሞኒያ ናይትሬት ኔትሪት እና አልበን ሞኖይድ አሞኒያ የሚባሉት እና በአንድ ሄክታር አስር ዶላር ከገመተ ከተገመተ በመቶ ሄክታር ደግሞ እንግዲህ ስንት ዶላር መሆኑ ነው? ወደ አንድ ሺ ዶላር አካባቢ የሚፈጅ የመሬት ማዳበሪያ ከሚወርደው የዝናብ በረዶ ይገኛል የሚል እንትን አለ እና ኢትዮጵያውያኑ ስለ በረድም ጥቅም ጭምርም ነው የጻፉት እና ስለዚህ ስለ አየር ነገር ብናነሳ ስለ አየራት፣ ስለ ነፋሳት፣ ስለ መባርቅት፣ ስለ ነጎድጓድ፣ ስለ ብልጭታው፣ ስለ ወሽንፍሩ፣ ስለ ዝናቡ የራሳቸውን የሆነ ምልከታ የነበራቸው ናቸው ብዬ እገምታለሁ። ጥሩ እንግዲህ ብዙ ነው ልናነሳው የምንችለው፣ ብዙ ነው ልንናገርለት የምንችለው። ግን ልናነሳውም ልንናገርለት የምንችለው ብዙ ብዙም አይደለም ትንሽ ሙቀቱም የለንም። ሙቀቱን ያጣኑ ለምንድን ነው አባቶቻችን አያቶቻችንን ያስቀመጡልን መጽሐፍቶቻችንን በተገቢ መንገድ ባለመመርመራችን ባለማንበባችን፣ ለነሱም ተገቢውን ክብር ባለመስጠታችን ጭምር ይመስለኛል እንደዚህ አይነት ስህተቶች እየተፈጠሩ ያሉት። አሁን ግን እንደዚህ አይነት ሀሳቦች፣ እንደዚህ አይነት መንፈስን የሚያነቃቁ መልክቶች ሲተላለፉ ብዙ ሰዎች ወደ ራስ የመመለስ ጥያቄን እንደሚያነሱም ተስፋ አደርጋለሁ እስቲ እንግዲህ ደግሞ ወደ ስነ ህይወቱ ሰፊ ውይይት ሰፊ ክርክር የሚያስነሱ ጉዳዮች አሉ አሁን ድረስ አለም እየተከራከረበት ያለ የሰው ልጅም ብቻ አንዱ ፍጥረት ብቻ ለይተን የምናነሳ ካመጣጡ አሁን እስከደረሰበት ድረስ የተለያዩ መላምቶች የተለያዩ ሳይንሳዊ ትንታኔዎች ይቀርባሉ በስነ ህይወት ያዩ እንግዲህ ስነ ህይወት አለሙ ከፍሎ ከፍሎ ያጠናል ቦታኒ ይዋለ አዝሬት አትክልት እጽዋት የሚያጠናለ እንስሳት አራዊት አዕዋፍን የሚያጠናለ ብቻ በሚንቀሳቀሰው በልብ በሚሳበው በእግር በሚሽከረከረው በክንፍ በሚበራው በደመ ነፍስ ህይወት ያ ሆኖ ጸንቶ በሚኖረው ፍጥረት ላይ ዓለሙ የራሱን ያህል ምርምር ያደርጋል። እድገቱ በቅርብ እያደገ ነው። ሳይንሱ እድገት ሆኖም ግን ኢትዮጵያውያን በስነ ህይወት ላይ የራሳቸው የሆነ ምልከታ ነበራቸው። ጥያቄን የጠየቀን ጠየቀኝ ከእንስሳት ጋር አያይዘን ከተናገርን እንስሳትን ባህሪያቸውን ጭምር ጠባያቸውን ጭምር በመግለጥ ነው በመግለጥ ጭምር አውቀዋቸዋል። መግለጥ ብቻ አይደለም፣ ስያሜያቸውም። ለእንስሳው ስያሜ ሲሰጥ አሁን ምሳሌ ስያሜ ይሰጣል አይደል? ለአንድ ነገር ስያሜ ሲሰጥ ስያሜውን ግን ሲሰጡ ከጠባዩ ከእንስሳው ጠባይ ጋር አነጻጽረው ነው። ይሄ በጣም የሚያስደንቅ በሌላው ዓለም ያላየ ነው ነው። ስሙ ግብሩን እንዲገልጠው ነው። በትክክል ስሙ ግብሩን እንዲገልጠው፣ እንስሳው ስለ እንስሳው ማንነት ስሙ ራሱ ጭምር እንዲገልጠው አድርገው ለምሳሌ በስሜት ሕዋሳታቸው የመጠቀም እውቀት በተለይ አሞኒዮስ ና ኦሳቢዮስ የተባሉ ሊቃውንት ከተናገሩት በመነሳት ያንን ሲተረጉሙ እያራቀቁ ራሳቸውን ምልከታ ጽፈዋል። ለምሳሌ ማየት የማየት እንግዲህ አንዱ የስሜት ሕዋስ አይናችን ነው ከስሜት ሕዋሳቶቻችን አንዱ መያያል ማየት ስንል በጣም የሚደነቀው እንደ ጉጉት አይነት አሁን ጉጉት ማለት እኮ ሲጮህ የሚቸኩል ማለት ነው። በግስ ቸኮለ ማለት ነው መቸኮል ና ንስር፣ በጣም ንስር ደግሞ በእብራይስጥ ኔሽራ በሱርስት ኒሽራ ይባላል። ኔሽር በእብራይስጥ፣ በእኛ ንስር። እሱ በጣም የማየት ችሎታ እንዳለው፣ የባህር ድመት የማየቱ ሀብት በጣም ከባድ እንደሆነ ጽፈው እናነባለን። ይሄ የሚገርም ነው። ድመትን ስናነሳ ግን አንድ ነገር ትዛለኝ። ስያሜውን ራሱ ስናይ ድመት ማለት ግርማው የሚያስደምም አይጦችን የሚያስደምም የሚያስደነግጥ እንደማለት ነው። የሚያስፈራ የሚያስፈራ አስፈሪነቱ ግን ላይጥ ነው ላይጦች ማለት ነው። እና ይሄን ጭምር በመስጠት ግብሩን ራሱ ይጠቅሳሉ። በማሳ ሌላ መስማት መስማት፣ በጣም የመስማት አቅም ያለው ምን ብለዋል ቀደምት ኢትዮጵያውያን ሊቃውንት? በቅሎ በቅሎ ንቁ ነው። በጣም በጣም የመስማት ችሎታ አለው። በቅሎ የሚለውን ደግሞ ፍቺ ስናይ አባቱ አህያ ነው፣ እናቱ ፈረስ ናት ና በጣም ተዛባ ነገር ነው የሚገኘው ተዳቅለው የሚገኙት እና በጥንት የነበሩት ኢትዮጵያውያን ሊቃውንት አንድ ዝርያ ከአንድ ዝርያ ጋር ተዳቅሎ የራሱን መሰል ያገኛል። አንዱ ከአንዱ ጋር ተደቃቅሎ የሚገኝ ነገር አይሆንምና ከምን በቀለ ይሄ ነገር ሲሉ በቅሎ ብለውታል። እና ስያሜውና አለቃ ደስታም ገልጸውታል። ከምን በቀለ ይሄ ነገር እንዴት አይነት ዝርያ ለምሳሌ በቅሎ ተጠይቆ ይባላል። እናት አባት ማን ነው ሲባል አህያ ላለ ማለት እናቴ ፈረስ ናት አለ ይባላል። እና በቅሎ የመስማት አቅም እንዳለው ማሽተት ማሽተት ደግሞ የሜዳ አህያ በጣም ተራራ ላይ ሆኖ አፍንጫውን ከፈት ከፈት ካደረገ ነፋስ የሶስት ቀን መንገድ ጭምር ያለውን ውሃና ሳይር ሲያመጣለት ሄዶ ገስግሶ ነጭቶ ሳሩን ነጭቶ አሁን ተጎንጭቶ ተመልሶ ቦታው ያድራልና የሜዳ አህያ ብለው ጽፈዋል። እና አህያ ማለት ራሱ ሲጮ ሀ ሀ ሀ ሚል የሚል አይነት ነው። ሌላ ጣይም ጣይም መለየት ደግሞ ፈረስ አሁን በጣም እኮ ራሱ እኮ ገንዘብ ሆኗል አይደል እንዲ አሁን በብዛት ምግቦችን መቅመስ ራሱ አለ አይደል። የመቅመስ ቴክኒክ በመቅመስ ራሱም ያውቁ ምሁራን አሉ እዚ የዘርፎ እና በጣም በጣም በጣም ብዙ ሴፎች እና ፈረስ በጣም የመቅመስ አቅም አለው እህልና ፈር ሲሰጡት ይላሉ ሊቃውንቱ ለይቶ ህሏን ከአፈሯ ለይት እህሉን የመመገብ ችሎታ ያለው ነው። ደግሞ መዳሰስ መዳሰስ ገሲስ የመዳሰስ አቅም ያለው ዝንጀሮ ነው። ናዳ ይለቅል ይችላል። በትርቆርጦ ይማታል። የመዳሰስ አቅም ብድግ ቁጭ። እንደ ቡኸር እቺ ደግሞ ስትጮ የምትል እንስሳናት ብድግ ቁጭ ትላለች። እንደ ስፖርት ምናልባት እኮ አሁን ሚጎች ሲሰሩ ተዋጊ እንትኖች ሲሰሩ እኮ ከንስር ከምን ከበራሪው አይነት ተነስተው እኮ ነው። እና ብድግ ቁጭ ማለት አሁን ሰው ብድግ ቁጭ ራሱን የቻለ ስፖርት ነው እኮ በአንድ ጊዜ ተቀምጦ መነሳት። ውሻና ድመት ብትመለከታቸው ቁጭ ይላሉ፣ በኋላ እግራቸው በፊት እግራቸው ይቆማሉ የራሱን የቻ አንድ የጂም ጥበብ ነው። ደግሞ ዝግታ ቀስ ብሎ ህዳት እንደ አንበሳ እንደ በሬ ያሉት በቃ እንደው ኮራ ብለው የሚሄድ አቅም ያላቸው ናቸው። ቀስ እያሉ እንቅስቃሴ ደግሞ ረፍት የለሽ ጥርኝ ነው። ጥርኛው በግዛችን ጥሩኒ፣ ጠረናም ጠረና እንስሳ በጣም እንቅስቃሴ የምታበዛ ናት። ፍትወት ሰገኖ፣ ሰጎን ማለት ናት ም ከመጽንሰት ይትበል ሳይረ ይላል። ካልጸነሰ ሳረን እንኳን መብላት አትችልም፣ እና በጣም ዝሙት የሚጸናባት እንስሳ ናት። ቁጣ መዓት እንደ ግስላ አይነቱ ራሱን ያጠፋል። ሲሳይድ ራሱን አንቆ መግደል የሚችል ነው። ሲሰደብ ከብስጭቱ የተነሳ ራሱን ይገላል። ይሄ የሚገርም ነው። ሌላ በጎነት፣ ደግነት ደግሞ እንደዛ ሆን ባሉ እንስሳት በጣም ደግ ነው። አጼ ሰርጸ ድንግል ንጉስ ሰርጸ ድንግል ኢትዮጵያዊ ንጉስ፣ አንድ ሀገር ለማስገበር ሲሄዱ የሀገሩ ሰዎች ሲጣሩ ይሰማሉ። ምንድ ነው የሚጣሩት? ጃንሆይ ጃንሆይ እያሉ ይጣራሉ። እሳቸውን አይደለም፣ ጃንሆይ የሚባል ስም ከዛ በፊት አይታወቅም። ዝሆን እንትናቸውን አዝሬታቸውን እንዳያጠፋቸው፣ ጃኖ ማለት በእነሱ ቋንቋ ዝሆን ማለት ነው። ዝሆን ሆይ ዝሆን ሆይ ሲሉት ይራራላቸውና ይትቶ ይሄዳል። ምርታቸውን አያጠፋም። እና እኔም ብትጠሩኝ እራር እራራላችኋለሁ። ና ከዛሬ ጀምሮ እንደ ማዕረግ ስም አድርጋችሁ ጃኖ ሆይ ብላችሁ ጥሩኝ አሉ ይባላል አጼ ሰርጸ ድንግል እና ዝሆን ሆይ እንደማለት ነው። ይሄ የሚገርም ነው። ህመም እንደ ነብር የአይን ህመም የሚጸናበት ነው። ይሄን ኢትዮጵያውያን ሁሉ ቃሉን ታውቀዋል። በቀል፣ በቀል መበቀል ደሞ በግመል ይጸናል። አራት፣ አምስት፣ ስድስት አመት ድረስ የመታትን ሰው አትረሳው ስፍራ ሲመቻት ብቻ ገደል ውስጥ ነው የምጥለው። ከስድስት ዓመት ቆይታ በኋላ ይሄን መለየት፣ ደስታና ሐዘን በእንስሳት ዓለም አለ። እንደ ቀበሮ ጣዝማ ማር ካገኘ እጅጉን እንደሚደሰት ይጽፋሉ ሊቃውንቱ። እንደገና ሐዘንም አለ። ወፈ መንጢጥ የምትባል የወፍ ዝርያ አለች እና ባሏ ሲሞትባት ወበ ጽፍራት ሴጽልሳና፣ ምላሷን በጥፍሯ ተሰነጠቃለች። ሌላ ርግብ መጥቶ ልድረስብኝ ሲላት ሐዘንተኛ ነኝ ብላ ምላሷን ታሳየዋለች። በቃ አታገባም። በቃ አንዴ አንድ ባል ነው፣ ከዛ ውጭ የለም። ከሞተ ሞት እስከ መጨረሻው በቃ። ይሄም ይገርም ነው። ንቃት አለ። እንደ ቆቅ ያህል ንቃት ያላቸው ቆቅ ነው ገሌ ይባላል። መኝታ ደግሞ እንደ አዞ፣ ምግብ አፉ ውስጥ ከቶ ወርውሮ ይጥላል፣ እንቅልፍ ይበረታበታል። ህይወት እንደ ፊኒክስ ፊኒክስ የምትባል ወፍ አለ ሚታደስ በአምስት መቶ ዓመት እየታደሰ ይሄ በጣም የሚገርም ጳልቃን፣ የሚባል ወፍ ደግሞ ልጆቻቸውን ደማቸውን አፍስሰው የሚያነሱ ፔሊካን ይባላል በሌላው ዓለም እና ይገርማል። ሞት ደግሞ እንደ አይጥ እንደ ጭላት ያሉት የበልጉ ለመህር የመህሩ ለበልግ አይደርስም እና የእንስሳትን ጠባይ ከእነ ስያሜያቸው በመስጠት ጭምር ኢትዮጵያውያን በስነ ሕይወት ራሱን የቻለ ሰፊ ዕውቀት ነበራቸው። ከዛ በተጨማሪ እንስሳቱን እንደዚህ ካየን ዳይኖሰር በአለም ላይ በጣም ትልቅ እና ግዙፍ የሆነ ፍጡር እንደሆነ ነው ሳይንስን እየነገረን ያለው። የተለያዩ ፊልሞችም ዳይኖሰርን ይሄ ነው የሚለውን ገጽ ይሄ ነው የሚመስለው የሚለውን ምስል ለመስጠት የተለያዩ ፊልሞች ተሰርተው እንመለከት ነበረ። ስለ ዳይኖሰርም እኮ ኢትዮጵያኖች ቀድሞ የሚያውቁት ቀድሞ ያስቀመጡት ቀድሞ የጻፉት ነገር አለ ይባላል። ስለሱ ትንሽ ነገር ማለት እንችላለን? እንግዲህ ስለ ዳይኖሰር እውነት ነው፣ ዓለሙ በጣም ይወያይበታል። በተለይ ሕጻናቱ፣ ወጣቱ ብዙ ነገር አለ እንዳልከው። ጁራሲክ ፓርክ፣ ዘ ሎስት ወርልድ እንደዚህ አይነት በጣም የሚገር ዓለሙ እንደውም ከተማ ጭምር ገብተው ሲያጠፉ በጣም ጅራታቸው ረጃጅም የተሰቀሉ በጣም ትልቅ ሀሳብ ነው። በዓለም ላይ እንግዲህ ይሄ እንስሳት በእውነት ካለ ማናገኘው የሚለውን እስቲ ዝም ብለን ለማየት ያህል ብናይ የግኝቱ ባለቤት ለመሆን ሩጫ ነው። የታወቀ ነው። አዎ ቀዳሚ መሆን ይፈለጋልና። በ1677 ሮበርት ፕሎት የተባለ ሰው እጅግ ትልቅ አጥንት እንዳገኘ ገለጠ። ምናልባት ወይ ግዙፍ ሰው አጥንት የሆነ ወይ ታላቅ ዝሆን አላወቀም። እንደገና በ1822 አካባቢ ሜሪያኔ በመንገድ ስትጓዝ አንድ ደንጊያ በፀሐይ ብርሃን ሲያንጸባርቅ አየች እና ስትከፍተው፣ አጥንቱ ጥርስ ድንጋይ ውስጥ ትልቅ ጥርስ አለ። ያንን ደግሞ ያው ቅሪታ አጽምን ለሚሰበስበው ለባሏ ትነግረዋለች። ዶክተር ማንቴልስም ደግሞ ደንጊያው ጥርስ እንደያዘ ጥርሱ ደግሞ ቅርጽ ደግሞ እንደ ሬፕታይልስ ተለቅ ያለ እንደሆነ አረጋገጠ። ምናልባት ቅጠል የሚመገብ የጠፋ ሬፕታይልስ ሊሆን ይችላል የሚል ምልከታ ነበረው። ምናልባት እንደ ታላቅ እንሽላለት እንደ ጓና አይነት ነገር ነው ብሎ ነው ምልከታውን ያስቀመጠው። ከዛ በመቀጠል እንደገና በ1825 አምስት እሱ ራሱ ነው ያንን የእጓነ ጥርስ ብሎ ሰየመው እና የሬፕታይልስን እድሜ መቁጠር የጀመረ ነው ዶክተር ማንቴል። በ1841 አካባቢ ነው እንግዲህ ስያሜ ያገኘው። በጣም በሚገርም መልኩ ሰር ሪቻርድ ኦን የታወቀ አናቶሚስት ነው፣ የሰውነትን ቅርጽ የሚያጠና ዳይኖሰር ብሎ ሰይሞታል። በግሪክ ቋንቋ አስደንጋጭ፣ አስፈሪንሽል ቴሪብል ሊዛርድ እንደማለት ነው እና ይህን ስያሜ ሰጥቶታል። እና እነዚህ ሰዎች እኛ ያገኘን ካሉ እንደኔ በግለሰባዊ ምልከታዬ ሀሳቤ መስጠት እችላለሁ። ይሄን ያገኘው ሁሉም ቤተ እምነት ሊሆን ይችላል። የመጀመሪያው ሰው አዳም ነው ብዬ አስባለሁ። ምክንያቱም የመጀመሪያው ሰው አዳም ነው፣ እንስሳትን አራዊትን አዕዋፍን ስም ሰጥቷቸዋል። በክርስትናው ነውም አደም አዳም እና ስለዚህ አዳም አገኘው ላለሁ ሁለተኛ ግን ሄኖክ ነው የሚመስለኝ። በእኔ ምልከታ ነው ሄኖክ በጣም ስለ አስፈሪ አውሬዎች ጽፏል። እና መጽሐፍ ሄኖክ ደግሞ ወደ ኢትዮጵያ ቋንቋ ተተርጉሟል፣ ከግዕዝ ቋንቋ ማለት ነው። በተለይ ሄኖክ ምድርን ዙሮ እንዳየና በተለይ በምዕራፍ 8ና በምዕራፍ 16 አካባቢ የተለያዩ ወፎችን የተለያዩ ታላላቅ አውሬዎችን ጭምር እንዳየ ጽፏል። ይሄ በጣም የሚገርም ነገር ነው። ሌላው ኢዮብ ነው። ኢዮብም እንደገና ምዕራፍ አርባ አካባቢ ዛሬ ዳይኖሰር ብራኪሳውራስ እንደሚባለው አይነት የዳይኖሰር ዝርያ አይነት ነው የገለጠው በሚገርም መልኩና፣ ጅራቱን የሚያወዛውዝ ውሃ ቢጎርፍ እንኳን እሱን የማይመልሰው እንደ ጥድ ዛፍ የሆነ ጅራቱ እያለ ይጽፋል። እነዚህ ሰዎች እነዚህ ምሁራን እንግዲህ ከአሁኑ ያለው ሳይንስቲስቶቹ ከማንሳታቸው ነው ቅርብ አስራ ስድስተኛው መቶ ክፍለ ዘመን በፊት እነዚህ አባቶች ቀደምት አባቶች ጠቅሰዋል። ኑ ደግሞ ግሩማን አራዊት እንዳለ ጭምር የጻፉ አሉ። ለምሳሌ እንደ ቢሄሞት እነ ሌዋታን በእርግጥ ቅዱስ መጽሐፍ ላይም ቢጻፉ ምድርን ጭምር እንደያዙ እንደ ቀለበት እንደ ከበቡ ጭምር ጽፈዋል። ይህ ብቻ አይደለም። እንደ ኤጲፋኒዮስ ደግሞ ያሉ ሊቃውንት የጥንቶቹ መጽሐፉ ሲተረጎም በድምጽ የሚገሉ ግሩማን አራዊት ጭምር እንዳሉና እንደ ተሰወሩ ጽፈዋል። እንደ ተሰወሩ ጽፈዋል። ስለዚህ ቢያንስ እንግዲህ ወደኖ ኖ መርከብ እንግዲህ ጥፋቷ ሲዘንብ እንዴት ገባ አለ የሚለው በእርግጥ አከራካሪ ነገር ነው። ምናልባት የንፍሮ አጥፍቶታል ከተባለ አጥፍቶት ሊሆን ይችላል። ሌላው ደግሞ ኖ ይዞም ገባ ቢባል ዳይኖሰር ሲባል እንደሚገመቱ አይደለም። ሰገኖ እንደ ፊልሙ አይደለም ትንንሽ ናቸው። የሰገኑ ያህል የሰጎን ያህል ቅርጽ ሁሉ ያላቸው እንዳሉ ነው የታወቁ። አሁን አከራካሪ ነው። ደመሙቅ ነው፣ ደመቀዝቃዛ ነው፣ መሽ ይሄ ሁሉ ገና ያልተፈታ ያልተቋጨ ነው። እንዴት አልበላውም ብንል ነው ለምሳሌ ነው እስከ ጥፋቷ ድረስ ሁሉም አትክልት በል እንደሆነ ነው። ከዛ በኋላ ነው እንግዲህ ስጋ በልነት እንደመጣ የሚነገረው። ስለዚህ እነዚህን ሁሉ ነገሮች አይተን መወያየት እንችላለን እና በድምፅ የሚገሉ ግሩማን አራዊት እንደነበሩ በብራና መጻሕፍቶቻችን ተጽፈው ከተገኙ ኢትዮጵያውያንም ስለ ግሩማን አራዊት እውቀቱ ነበራቸው ማለት ነው። ምዕራባውያኑ ዓለም ያሉት ምሁራን ከማቀንቀናቸው በፊት ኢትዮጵያውያኑ ስለ ግሩማን አራዊት ግንዛቤውና እውቀቱ ነበራቸው። እነ ዜና እስክንድር የተባለ መጽሐፍ ደግሞ ወደ ግዕዝ ቋንቋ ተተርጉሞ ነበረ እና እሱም ወደ ህንድ ሲሄድ በጣም አስፈሪ አውሬዎች እንዳግየም እና እንዲህ ሁሉ ይጽፋሉ። ስለዚህ እነዚህ ሁሉ ነገሮች ቀድመው ኢትዮጵያውያኑ ግንዛቤዎች ነበሩ። አዎ፣ በተለይ ደግሞ ፊሳሎጎስ በመተርጎሙ ፊሳሎጎስ በ140 ዓመተ ምሕረት ላይ የተጻፈ መጽሐፍ ነው። በአራተኛው መቶ ክፍለ ዘመን ነው ወደ ኢትዮጵያ የተተረጎመ ወደ ግዕዝ ቋንቋና ከሃምሳ ስድስት በላይ የአራዊት አይነት ይዘረዝራል። ስለዚህ እነዚያን ሁሉ የግሩማ ብዙ ብዙ አይነት አዋሪዎች ይዘረዝራል። እንደ ብርጋና እንቁ ምጸንሰው እንደ ከራዲዮን የተለያዩ አይነት የእንስሳት አይነት እና እነዚህን ሁሉ ልዩ ልዩ ምልከታ ነበራቸውና በተለያዩ ነገሮች በአዝሬቱም በአትክልቱም በእጽዋቱም በእንስሳቱም በአራዊቱም በአዕዋፉም በተንቀሳቃሹ ሁሉ የራሳቸው የሆነ የሥነ ሕይወት ግንዛቤ የነበራቸው ነበሩ ብዬ ነው ምደመድመው። በጣም ነው የምናመሰግነው መጋቤ ሐዲስ ሮዳስ ታደሰ። ከባህር በጭልፋ ወይ በማንኪያን በላ ኢትዮጵያውያን ካላቸው ሀብቶች ውስጥ ጠቃሚ ያሏቸውንና ለውይይት ሊያነሳሱ የሚችሉ የተለያዩ ነጥቦች እንዳሰው፣ በጣም እዚሁ ላይ እንደው ስለ ጄኔቲክስ፣ ስለ ማዳቀል ጥበብ ሁሉ ኢትዮጵያውያን ነበራቸው። በጣም የሚገርም ነው። ብዙ መግፋት ባልፈልግም የሚገርም አሁን፣ የማዳቀል ነገር ለምሳሌ አሁን የቶታል ነው ሞቢል ማስታወቂያ፣ ክንፍ ያለው ፈረስ አይደል? የንስር ይሄ እንግዲህ እነስክንድርና እነሰሎሞን አዳቅለው የሚበር ግን ፈረስ ነው ግን ክንፍ። የቶታሌን ሞቢል ይጠቀምበታል የማስታወቂያ አዎ። ለምሳሌ ፈረንሳይ አሁን ለምሳሌ ፓሪስ ካሉት ድልድይ ውስጥ አንዱ አንዱ ድልድይ የእስክንድር ድልድይ ነው። እዛ ድልድይ ላይ ከተመለከትኩት ላይ ምንድን ነው ራሱ ፈረሱ ክንፍ ያለው እና ኢትዮጵያውያን ጽንስና አይን ጭምር ግንኙነት እንዳለው በጣም የሚገርም ነገር ጽፈዋል። ግን ያው ካለው ሰዓት አንጻር ለማየት ያስቸግራል። መልካም ተመልካቾቻችን ባለፉት ሳምንት ነባቦቻችን በተለያየ ሩስ ጉዳዮች ላይ ከመጋቤ ሐዲስ ሮዳስ ታደሰ ጋር የነበሩን ቆይታዎች ጠቃሚ ነገሮች እንዳገኘች ተስፋ እናደርጋለን። የዛሬውን ዝግጅታችንን በዚህ ስንቋጭ ለመጨረሻው ክፍል የሳምንት ነባባችን ቀጠሮ በመያዝ ነው። ሳምንት ስንመለስ እነዚህ ሁሉ ሀብቶች የተጻፉባቸው የብራና መጻሕፍቶቻችን በምዕራባውያን ለምን መቼ እንዴት መመርመር ያዘ ከዛ ውጭ ደግሞ የብራና መጻሕፍት ዝርፊያ እንዴት ተጀመረ? እነዚህ የብራና መጻሕፍትስ ወደ ሀገር የሚመለሱበት አጋጣሚ ወይም ደግሞ እድል የለም ወይ? የሚሉ ነጥቦች ላይ ከመጋቤ ሐዲስ ሮዳስ ታደሰ ጋር የመቋጫ ውይይት ይኖረናል። የሳምንት ሰው እንዲለን ተመኝተናል። ማንበብ ሙሉ ሰው ያደርጋል። መልካቶቻችን ለሚኖራችሁ ማናቸው ሐሳብ አስተያየቶች በስልክ ቁጥሮቻችን በ0920 52 ወይም በ0947 88 አሊያም ፒያሳ ጣይቶ ቴል ግቢ ውስጥ በሚገኘው ቢሮችን በአካል በመምጣት ተደርሱን ትችላላችሁ። የዕለቱን ዝግጅት እየመራው አብሬያቸሁ የነበርኩት ትርስታብ ተማሪያም ነበርኩኝ። ሳምንቱ መልካም ጊዜ ዘንድ ተመኘው። ማንበብ ሙሉ ሰው ያደርጋል።